ታረቃችሁ አትመስሉም። ሁኔታሽ ግን ካለ ሽማግሌ የምትመለሻ ምስል ፍቅር እኮ አንዳንዴ የሰው ጋጋታን ሳይፈልግ በልብ ቃል ብቻ ያግባባል። ፍቅራችሁ በጣም ያስቀናል። እኔ ጽናት ግን እኮ ይሄን ፍቅር ለማግኘት ብለው በዋዶ ምንም ሳያገኙ ወድ ይኖራሉ። አዎ ፍቅርን ይታደሉታል እንጂ አይታገሩት። እሱማ ልክ ነሽ። ግን እኮ ለመታደል በጣም ብዙ መልፋት ይጠበቅባቸዋል። እሱንም ከተሳካ። ለማንኛውም ቤቴን ዞር ዞር ምንም አልነካውሽ። አንቺ ሴትዮ ጸባይሽን አሳምረሽ የምትኖሪ ከሆነ ነው። ጽናቴ ምንም ለመናገር እንዳትሞክር። ከምትለፋ ኮን ልንገራት ብዬ ኮን ምን ብሎ ሽሩን ግን ነገር በጣም ይቅርታ። እንግዲህ፣ የለም ትንሽ ስሜት አይሆኝ ነው። ምንም ቢሆን ግን ያደረግሽው ልክ አይደለም። ቶሎ ተናጠት ነው ጥፋትሽን፣ ካመሽ ምክን መደርደርሽ ሲጀመር፣ እኔ ሰው ይቅርታ መጠየቅ አልችልም። ምን ነው ተገደሽ ነው? እንደ ይቅርታ ይጠየቅሽኝ ያለሽ አይደለም። ሲጀመር እኛም ስርዓት ወግ የሚሉትን ነገር እኮ እናውቃለን። ግን ሁሉንም ነገር አይተነው ስላለፍም ለእኛ ብርቅ አይደለም። ለእኔ ግን ባሌም ትዳሬም ብርቄ ነው። በቃ ቤቴን ሰላም የሚነሳው ነገር አልፈልግም። ሲጀመር እሱ ምንም ቢሆን ለእኔ ጉዳይ አይደለም። ግን በቃ አሁን ላይ ትንሽ እዚህ መቆየት ስላለብን ተስማምተን በሰላም እንኑር። ግን እባክሽን በቃ ከእኔ ጋር መጣላትሽን አቁሚና እንስማማ። እሺ፣ በቃ ተስማማን አይደል? እሺ፣ በቃ ከአሁን በኋላ ጣጠኝ ጨርሽን መጣ እሺ ግን ሱስሽን ብታቆሚ ጥሩ ነው። ማለቴ እኔ ቤት ብቻ ሳይሆን ሌላም ቦታ ባትጠቀሚ። ተይ ጽናት፣ በሰው ህመም ለመፍረድ አትሞክሪ። ለሰው ህመም መድኃኒቱን የሚፈልገው ሰው ነው። ምንም ቢሆን ግን ሱስ መድኃኒት አይደለም። ለማንኛውም እርቃችን እንዳይፈርስ፣ ሌላ ጊዜ በደንብ እናወራለን። እባከነ አምላክ የቤቴን ሰላም ሙላበት። ራት ሰዓት እኮ ደረሰ። ሰዓት በላ ረፈደ። ጽናቴ፣ እስካሁን ከልብሽ ይቅር አላልሽኝም አይደል? ፊትሽ እኮ ልክ አይደለም። ራሴን ስላመመኝ ነው የሚሆነው። እናቴ፣ ምንም ነገር ቢፈጠር በፍጹም አንቺን ማጣት አልፈልግም። እኔም አልፈልግም። አውቃለሁ አምና አለሁሽ አይኔ። ታስሪ እንኳን ልምራሽ ብትለኝ ይመራልለሁ። ግን እች ልጅ ምግብ ሳበላ ሂዳ ነው አይደል? አይ ያው በነፃነቶቻችን እንበላለን ብዬ። ሰላም ሰላም፣ ውዴል ጽናት ተከታታይ ድራማ ተከታታዮች ሰላም ሰላም ብለናል። ሰላማቸው ብዝት ትረፍርፍ ይበልለን። ኪራ እና ጽናት ምን ይፈጠር ይሆን? ጽናትስ ምን ትለዋለች ኪራ? የኪራን እውነት ደርሳበታ። ምንስ ይፈጠር ይሆን? ልጅቱ ስምንት ትሄድ ያለ ወይስ እዚሁ እውነትን ተጋፍጣ ትቀመጥ ይሆን? አብረ ነው የምናየው ይሆናል። ውሸት ያው ውሸት ነው፣ እውነት ግን ወደፊት ነው። እውነት ትመነመናለች እንጂ አትበጠስም ይባላል በሀገራችን። እና ኬራ ደግሞ እውነቱን ተናግሮ ጽናትን ማሳመን የሚችልበት ቻንስ አለው ማለት ነው። ጽናት ዳግመኛ ልቧ ተሰበረ። ጽናትስ ምን ትላለች? ምንስ ይፈጠራል? አናቅም ብቻ ምን እንደሚፈጠር? ማለት ያቃጥላል ማለት ነው። አይ ልክ እንደ ጠዋቷ ፀሐይ ደስ ይላል። እንደ ንጋት አብሳሪ ህይወት ውስጥ ብርሃን ይሞላል። አንቺ ዋ ዮንሽ ተናግሬ ያለሁ በኋላ ቀልጄ እንዳልቀረብሽ እንደዚህ ስታሞግሽ ግዴ ለማቀዝቅሽ መልሽ ይሰራዋሉ። አንቺ ተይ ከፈጣሪ ጋር አታነካኪኝ። አሁን ያላሰብኩትን አታሳስበኝ። በቃ እንተኛ። ሰርሽ ስትሄጂ ነይ ማለት ደህና ነሽ? አይ ምንም ምንም ደህና ነኝ። ሂዱ ግቡ። በቃ ደህና ነሽ? ወይኔ ምን ነው በገዛች ነገሮችን ሰራ ምሽና ያገኘሽ በትንሹም ቢሆን ከበፊቱ ባህሪዋ እየተስተካከለ ነው። ዝግመተ ለውጥም ቢሆን የሆነ ለውጥም አላት። ግን ሰንዬ ውስጤ የሆነ ነገር ይፈራል። ለምን ማታ ማታ ትቃሻለች፣ በዛ ላይ በጣም ትጮለች። ሲጀመርኩ እኔ ገና ልጅቷ እንዳየኋት ነው የሆነ ጸበል ምናምን እንደሚያስፈልጋት የጠራጠርኩት እንጂ ረፊ እንጂ የእብዶች አለቃ። ግን ይቅርታ አድርጊልኝ እና እኔ አንቺንቦ ምን እንደማደርግ ታውቂያለሽ ምን ታደርጊ ነበር? ልክ ስተኛ ጠብቄ ማለት ነው በብርድ ልብስ ጠቅልዬ ሀገር አቋራጭ መኪና ላይ ነበር ጭኝ የሚሸኛት። የምሬን እኮ ነው። እስቲ ያስቢው። እንዴት ነው ከእሷ ጋር አብሬ የምተኛው? እፈራታለሁ እኮ ታይሰን ይ ምንም ብትሆን እኮ የሰው ልጅ ናት። እንደዚህ አይባልም። እሱማ የሰው ልጅ ብትሆኑ፣ ሰው ለመባል ግን ትንሽ ይቀራታል። እንግዲህ እንግዳችን ናት። እስከምትሄድ ድረስ ማክበር ነው የአንቺ እንግዲህ አካባቢ ብርኮ ካላንደር ማዘጋት ነው የሚቀር። አረታይ በሳቅ ላድክማት ብለሽ ነው? እንደ የመጣሹ ትንሽ ፈታ ላርግሽ ብዬ እኮ ነው። በእውነት ደብሮኝ ነበር። ሲደብሩሽ እኮ እኔ ጋ መደወል ነው የሚጠበቅብሽ። እሱንማ እኮ አስመሰከርሽ። እኔ የምልሽ ግንጽ ወይዬ ክብሮን ግን ምን ነው የጠፋው? ምን ነው ፈልገሽ ነው እና አይደለም ያው እንዲ ውስጥ ጠፋ ጊዜ ምን ሆነ ነው ብዬ አለ ስራ በዝቶበት ሰኒና ክሮምን ሲቀር ጀመሩ። እንግዲህ ቤት ቅጣሙን አያጣም አይደለም የሚባለው። ሰኒን በመቆየት ብዛት ክሮም ፍቅር ያዛት። ክሮም እንግዲህ ብሮን ጠፋ ጠፋ እያለ ነው ምን እንደሰበ ምን እንደው ምሩም ሄሎ እያውጣጣች መከራዋን እያየች ነው። የጽናትን እንትን ልታውጣጣ ግን አልተሳካላትም። ሊነግራት ፈቃደኛ አይደለም። ወደፊትስ ምን ይፈጠር ይሆን? አብረን ምን ይሆናል ምንግደማበት ነው እንጂ ፈልጉ አይደለም። እና እንደዛ ከሆነ እኮ ማንንም ቤቷ የማስገባት ግዴታ የለባትም። ማለ ልጅቷ ደግሞ ምንም ስርዓት የሚባል ነገር የሌላት ጋጠወጥ ናት። እሺ ኑሪ ኪራ፣ ምን ልበሉ? የምርን ነው ይሄን ጥያቄ የምታይገኝ። ያው ነገ መሄዱ አይቀርም እኮ የልጅቷ አቀማመጥ ግን የምትወጣት ምስል እሱም ቴ ነገ ይለፍና እንዴት እንደማትወጣ እናያለ። አልገባኝም። ቆይ የማናውቀው ነገር አለ። ምን ሊኖር ይችላል ኑሪዬ?

የበላሹ ቁጣ እንዲለመልምልሽ ሰኒና አጅሬ ዋዝ ላይ እንግዲህ ቦክስ ይጋጠማሉ። አይ ሰኒ የጽኒ የጽናት መከታ ለጽናት ስትልኩ ሁሉ ነገር ትሆናለች። ዲብድቡ እዚህ ላይ ይጀምራል። ጋ ዲብጤ አይሰማም። ነጫጨቻት እኮ ወንድ ነሽ የምር፣ ነጫጭ ቢያ ነጫጭተሽ ወደ እዛ ጣያት። ኪራና ጽናት ሲለያያሉ ወይስ በዚህ ይቀጥላሉ? የምናየው ቀጣይ ክፍል ላይ የምናየው ይሆናል።